ለመላው እስልምና እምነት ተከታዮች በሙሉ እንኳን ለኢደል አድሃ አረፋ በዓል በሰላም አደረሳችሁ እያለ የአረፋ በዓል በድምቀት በሚከበርባት ስልጤ ዞን ደመቅ ያለ ልዩ የአረፋ ፕሮግራም አዘጋጅተናል። ኢድ ሙባረክ ተቀበላ ሚና ሚንኩም ድምፃዊ መሐመድ ስርጋጋ በጣም ቆንጆ ቆንጆ ፕሮግራሞች አሉን። የአረፋን በዓል በተመለከተ ይህን ደማቅ ፕሮግራማችንን በፋና ቴሌቪዥን ከሰዓት በኋላ ጠብቆን። ድምፃዊ አሊኖር ይህን የአረፋ ፕሮግራም እንድትከታተሉ ምርጥ ፕሮግራም ስለሆነ እንዳያልፋ ታዋቂው መሐመድ አሊ ብርሃን እያከበርን ያለነው የኢደል አረፋ በዓል ዝግጅታችን ነው። በአረፋ ዕለት በፋና ቴሌቪዥን ይጠብቁ። ከስልጥ የዞን አስተዳደር ጋር ይጠብቋቸዋል። ይህ ፕሮግራም አዝናኝና አስተማሪ እጅግ የሚወዱት ልዩ ፕሮግራም ነው። ሉመያ መልቲሚዲያና ፋና ሚዲያ ኮርፖሬሽን በስልጤ ዞን አስተዳደር አዘጋጅተውታል። ለዚህ ደማቅ የአረፋ ፕሮግራም መሳካት የስልጤ ዞንን እያመሰገንን በፕሮግራሙ ላይ ምርትና አገልግሎታችሁን እንድታስተዋውቁ እንጋብዛለን። ይደውሉ። ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊያል አማል